ይፈልጋለሁ እስኪ እንግዲህ የተለያዩ በጣም ብዙ ሺ ሰው እየጻፈ ነው። እና ሮቦት ናቸው። እስኪ ኮፒሊንኩን ጋይዝ አስራ አራት ነበረን፣ ሀያ ሺ አስገቡልኝ። ኮፒሊንኩን ሀያ ሺ አስገቡልኝ። ሮቦት እንግዲህ ሰምቶ ሀያ ሺ ሲያስገባ ኮፒሊንኩን ሀያ ሺ አስገቡልኝ ጋይዝ ኮፒሊንኩ ሀያ ሺ ይፈልጋለሁ። ሮቦቶቼ ሀያ ሺህ ማሮቼ፣ እኔስ እንደነሱ አልጠራችሁም። ስቅጥጥ የለ ጎዳናዎች እንደኔ ልጆች ግን እንደ ፍቅሮቼ ግን ሀያ ሺህ ኮፕሊንኩን ፕሊስ አስገቡልኝ። እስኪ እስኪ ገባ ሳሪ እየጠራች መጣ። ሀያ ሺህ ኮፕሊንኩን አስገቡልኝ ሮቦት ሰምቶ ሲያስገባ ጊፍት የምሰጡኝ፣ በጣም ነው የማመሰግነው። ሀያ ሺህ እስኪ ቴንክ ዩ። እንዳሰንድሮ ግን ታብታብም ግን ይቅር። ተማሪዎች እኔ ምን ያህል ቀናተኛ እንደሆኑ እንዲህ እንድታቁት እኔ እንደዚህም ኮፒሊንክ አርጉልኝ። ታብታብ ይመልሰው አይደለሁም ባህሬን ታውቃላችሁ ግን ይወቁትኝ ምን ያህል ቀናተኛ እንደሆኑ። ሁለት ሚሊዮን ታብታብ አስገቡልኝ፣ ካላስቸጋር ኳች ፍቅሮች ነው ማስቸግራለ፣ ድም ግን ጠላቶቼ በደንብ እንዲያዩት ነው ምን ያህል ቅጠል እያሉ እንደሆነ ምን ያህል ቅናት እንደዚህ ፍልቅልቅልቅልቅ እንዳደረጋቸው እንዲያዩት ነው። ታብታቡን ሁለት ሚሊዮን እንድታስገቡ ይፈልጋሉ። ብቀመጥ ምን ይመስላቸዋል? እንደ ሀሳብ እንደ ሀሳብ ይሄም እኮ እናድዳቸዋል። መቆሜም እኮ እንዴት አለሁ። ደም ግፊታቸው ጉዞ ወደ ሁለት ሚሊዮን ታብታ። ሳሙኝ ፍቅሮች ሀና ቡየን የፍቀ ሀኒ የቴክስትሽን አይቻለሁ። እኔ በጣም ነው ሞድሽ ታውቂያለሽ አማምላክን

ፍቅሮቼ ሳሙኝ። ቅብጥ ስል የሚያምርብኛል፣ ስናደድ የሚያምርብኛል። እንዲ የመከራ ውስጥ እኮ ገባን እኮ። ሳሙኝ ሳ ሙጭጭ ቤታዬ። እኔ ራሱ ስወዳት ቤታለች። አባቴ ወይ ድረስ በስመ አብ ወልደ መንፈስ ቅዱስ። ምን ነው እናቴ ተዘጋጃት አይትኝም እንዴ? ምን ነው እኮ ኮመንት አይጻፍም እንዴ ቤታዬ? ምን ነው? ምን ነው? በስመ አብ ወደ መንፈስ ቅዱስ ስብዓት ላብሎ ወደ መንፈስ ቅዱስ። ወይኔ ሴትዮዋ ታነቀች ዛሬ። ማን ፊንገር ታነቀች። የሰውን ሰው በእጅሽ ገለሻል ዛሬ ዛሬ፣ ሰው ገለሻል። እኔ እናት ዛሬ ሰው ገለሻል። እኔማ ዛሬ ትሞታል። በገመድ እንቀብላ። ወይኔ ወይኔ፣ እጃችን ላይ አጣናት። ፊንገርን እጃችን ላይ አጣናት። ይታየኛል፣ ይታየኛል፣ ገመድ ይዛለች። ማነሽ ማነሽ? የቀን ሲሳይ ምን ያባቴ ሳሪ ግን ማነሽ? እኔ እናት የኔ እናት እንዴ ዴ ዴ ዴ ዴ ሳራ ሳራዬ ዬ ሳራ ዬ ሳራ ዬ ሳራ ዬ ሳራ ዬ ክርስትና እናት ነሽ ለካ ሳራዬ። እንዴት ነሽ? ሳራ የምትባሉ ሰዎች እንዳለ የተባረካችሁ፣ በእኔ ፍቅር በኔ ሞደድ ዝልፍልፍ ያላችሁ ናችሁ ሳራዎች። እኔ እናት

እኔ ስስሚ ራሱ በቂ ነበረ ማርኝ በቂ ነው። ይሄ ያንጨረጭራል። ይሄ ግፍት አያንጨራጭራቸው ምነስ እሱማ ደም ግፊታቸውን ያነሳል። ደምግፊት ግፊት ያነሳል። የሚያንጨረጫን ኮፒን እንኳ ሀያ አምስት ሺ ኮፒንግ ገብቷል። ታታ ሁለት ምን ወይ ወይ ጉዴ ወይ ጉዴ ወይ ጉዴ! ሴራ እየተሰራቢ መሆኑ አለበት። ዳቦ ይታየች እንዴ አትታይ መጣይ ቁምጣ ለብሻለሁ። ሳሪዬ ግን ቴንክ ዩ ሶ ማች በጣም ነው። እሺ ማመሰግነኝ የእኔ እናት በልቤ ታተማችኋል። በዚህ ቀን ተደራይተው ወገባ ገዳይ በሚሉኝ ቀን እናንተ ውዶቼ። ኧረ ሰንሻይ ወይኔ ወይ ሰንሻይ ወይ እንቁርቲ አንቁርቲ ባንቺ እጅ ሞታለች። ሰንሻይ አንቁርቲ ባንቺ እጅ ሞታለች። ላይ እመኝ ሰንሻይን እንቁርት ይንገደልሻል። ወይኔ ወይኔ ወይኔ ወይኔ ወይኔ፣ ፍቅሮች ሁለት እጅ አጣል፣ ሁለት ሰው አጣል፣ ሁለት ሰው አጣል። ዛሬ ሁለት ሰው ዛሬ ምን ያምናከ ዛሬ መዳለን። ሰንሻይን የኔ ፍቅር ቴንኪዩ ሳራና ሰንሻይን ሰው ገለዋል፣ ሳራና ሰንሻይን ሰው ገለዋል። ዛሬ ሁለት ሰው በህይወት ገነቲውን ሲሆን አልታወቀም። ሁለት ሰው ሸኝተናል ዛሬ ቲክቶክ ላይ። አደራ ዳቦሽ

ቁዝር ቁዝሩ ሻራሪት ሞት አራት ሰው ተገደለ። እዚህ ቤት በቃችሁ፣ በቃችሁ አራት ሰው ለዛሬ አራት ሰው ገለናል። በቃችሁ። ቴንኪ ሶ ማች እኔ ጌም እየተጫወትኩ አይደለም፣ አያስፈልግም። ጌም ብቻ ስጫወት ጋይስ እንዳሸንፍ እንዳያሸንፉኛል እንጂ በደህና የሰዓት አትስጡኝ። ቴንኪ ማምላክ እኔ አልፈልግም። እግዚአብሔር ያክብርልኝ ለሰጣችሁ። ወይ ጉዴ አረ በቃችሁ፣ ገብርኤልም በቃችሁ። አመሰግናለሁ። ቴንኪ ሶ ማች ሁለት ሚሊዮን ታብታብ ጋርል። አቤት አምላኬ፣ ከዚህ በላይ ከፍታል ላይ አንሳፈኝ፣ ሰው ሳልቅ ሰው ሳልጠላ ራሴ ሳላስ ኮፍስ ግን ከዚህ በላይ ከፍ አድርገኝ። ወይኔ ወይ አረቢ ያረቢ ከፍ አድርገኝ። ሊበሉኝ እኮ ተነሱ ሊበሉኝ እኮ ተነሱ ቆርጥም አርገው አራት ሰው እዚህ ቤት ሞተ አራት ሰው እዚህ ቤት ገለናል ዛሬ አራት ሰው ጋይስ እነዚህ ደግሞ አሉ እነዚህ እነዚህ ሪከርደሮችን ነው እየገደላቸው ያላችሁት አነሳ አነሳ አነሳ ያለ የምትልቁ ሰዎች ሪከርደሮች ድብን ድብን ድብን እያሉ ነው አሁን በዚህ ይሄ ልብ ምናምን መሳ ብዙ ሪከርደሮች እና ፌክ አካውንቶች እየሞቱ ይታዩኛል ውድቅ ውድቅ ውድቅ እያሉ ነው ትልልቁ ሰው ደግሞ ሲመጣ እነዚህ ፈንጋሪዎች ምናምን ሞቱ ነባ ነባ ማን ነው ጋይስ? ልብስሽን ዝቀል፣ ቁንጣ ስለለበስኩ ነው ጋይዝ። በዚህ አጋጣሚ አብረ ወርቅዬ ወርቅ ነሽ። አንዷ ኮመንት ላይ ምዳጅ ታውቃላችሁ፣ እኔውን ቤት ታንብሰድባት። ምንድነው ትናደዱብኛላችሁ ወይ ወርቅዬን ስሜን በዳቦ መሰለች አለች። ወርቄዎች፣ ወርቄ ስማችሁ የሆነ በዳቦ መሰልኳችሁ እንዳትናደዱ። በዚች አለሽ ወርቄ ፍልቅርቅ ያለች ናት። ግን እናት አለች አለች አታዋትም ታሽጋለች። አይኔ አይ መቼም ወዳችሁ ግን አንድ ፌክ አካውንት አሁን መስዬ አንድ ፌክ ባለፈው ግን

ሰው እኮ የምታመጡብኝ ማነው? ነባ አንድ ቀን ጀንጅኛው ይሆናል። ወይ ሰክሬ፣ አልጠጣም አልጠጣም፣ ግን መድኃኒቴ እረስቼ ነባ እንጀንጅ ይሆናል። እና የእውነቱን አስመስሎ ቤታ ጀነጀነች ብሎ ሊመጣ ነው። ማን ነው ነባ። አንድ ቀን ተጀነጀንከው ቁመት አስጨምራለሁ። እንደ ገንዘቤን ላፋ አድርጌ ደግሞ ላፍ ብዬ ደግሞ ጋይ ጋይስ እንትን እላለሁኝ ምንድነው የሚሉኝ? እኔ ያላወቁትም እኮ ክርስቶስ ማን ነው ነባ ማን ነው? ወይኔ አምላኬ፣ እንደው እዚህ ቤት ያሉ ነዋሪዎች እኔ ግን የት ሄዳችሁ? እዚህ ቤት ያላችሁ ነዋሪዎች፣ ቆይ እናንተ አሰሙም አይደል ቴክኖሎጂያ ቴክኖሎጂያ ብሏል። ቆይ ምን አባታችሁ እንደማደርጋችሁ እኔ እኔ የማውቅም የምበሉ ያማችኋት እንዴ ምን ሆናችሁ ነው ተናገሩ ማነስ ትባላል ትናገሩ አ ወይኔ ጌታ አባቴ ይደ የኔ ጌታ ዛሬ ሁለት በዳኒት ነው ይቅርታ ተሳስቼ ነው፣ ተምታቶብኝ። ስም ያለው ሞኝ ነው። ስምህን እኮ ኪዎርድ ውስጥ አስገባሁት እኮ፣ የእኔ ጌታ። ነባ ነባ ብለው ሲያደነዝዙኝ ኪዎርድ ውስጥ ስምህን ከተትኩት። አውጡት አውጡት! ያሸበላው ልጅ ነው እንዴ? እንዴት ነው የእኔ ጌታ? አለክ አለክ። እኔ ማራ አላወቁም እኮ አጨበሱኝ እኮ። ነባ ሲሉ ሌላ ነባ፣ ሌላ አንድ ደግሞ የተጋጨሁት ነባ ይኖራል። በኮሜንታን ተንፍጣም ብየው ቤቱን ከፍቶ እያለቀ ይሆናል እኮ ብዬ እኮ ነው። ተነካክቶብኝ ነው ነባዬ

አለ ጋይስ፣ ነባ ለባለ ላስገባው ጋይስ ጉዞ ወደ ሶስት ሚሊዮን ይላሉ እኮ ጋይስ፣ ሮቦቶቹ ግን በጣም ይተለያያላችሁ። ኮፒሊንግ ሀያ ስምንት ሺህ ኮፒሊንግ እግዚአብሔር መድኃኒዓለም ያሳያችሁ። ሀያ ስምንት ሺህ ኮፒሊንግ ሁለት ሚሊዮን በስንት ደቂቃ ውስጥ ማየት አለብን? እናቴ በአርባ ዘጠኝ ደቂቃ ውስጥ። እግዚአብሔር ይባርካችሁ። እኔ ለመጣል እግዚአብሔር ወይ ወይ ወይ ወይ አይሳካም። እግዚአብሔር ያለው ነው የሚሆነው። ሀያ ዘጠኝ ሺህ ኮፒሊንግ ሁለት ሚሊዮን በላይ ታብታብ ተደረገ። እንዲህ አይነት ሮቦት አያስፈልጋችሁን? ታዲያ ውድ ተመልካቾቻችን በፈጣን ደረጃ ወይም ደግሞ ሁኔታውን የጠበቀ ኮፒሊንኩ በፍጥነት የሚደረግላችሁ ታብታብ የሚደረግላችሁ ኮሜንት ሁሉ በአማርኛ የሚጻፍ ሮቦት የምትፈልጉት ካለ ቤታዬውን በውስጥ ያነጋግሩ ሮቦት ወደ ፊት። ይሄኔ ፍቅር ቤታዬ እኔ ድንቡሽ ቡሽ ውይ ዳውንስ ድንቡሽ ቡሽ ያለው ገረጣ ሻት እንትሽም ወጣ በሉሽ መሰለኝ። ግን እናቴ ትሙት ያስቀናል እኮ ግን ያስቀናል እኮ በህዝብ እኔ ምራዝ እኮ ቀናለሁ። ቤታዬ በመስታወቱ ራሴ ነው ያለው። ጋይስ ይሁን ይህን ያህል መስታወት የገዛሁት ወድጄ መስሏችኋል? በመስታወት ጎምለን ልብ እየቀምጣለሁ። መጀመሪያ ዝንጥ ብዬ ጎምለን ልብ እየቀምጣለሁ። ቤታዬ የሆነ ታንቺ ቤታ ነሽ የሆነ ሰው ወዶሻል። ራሴን በራሴ ነው ማወራው። መስታወቱ አይመልስም ግን ራሴን በራሴ ነው ማወራው ገብታችኋል ገብታችኋል ማሮጭ አስር ሺ ሮቦት ይላል እኔ ደግሞ የሚያስቁኝ ኮመንቶች ናቸው እኮ ኮመንቶች ናቸው እኮ የሚያስቁኝ ማለት ነው ጋይስ ሮቦት ሮቦት ሮቦት ሮቦት ምነው እንጂ አስር ሺ ኤ አይ ምናምን ብለው ይጽፋሉ ያ ማለት የምትጽፉትም ናችሁ ማለት ነው በዚች አጋጣሚ በዚች አጋጣሚ ሮቦት ቻ ፎሎ ያርገን ቪው ግዥኝ ይላል ለምን ግብ ማሮች አታደርጉም በቪው ለምን ግን አታረጉም? አሮቼ ለምን አታረጉም?